ጀግናና ጦር ሜዳ ተለያይቶ አያውቁም። ጦር ሜዳ ጀግናን ፈንጭቶ ይወልዳል። ኮሎኔል በዛብህ የአየሩ ንጉስ፣ የሀዲያ ዋርካ፣ የሶማሊያውያን መብረቅ፣ የኢትዮጵያ ጨረቃ ኮሎኔል በዛብህ እስኪ ትውለድልን አሁንም እናት እስኪ ትውለድልን አሁንም እናት። ኮሎኔል በዛብህ ጴጥሮስ ለኢትዮጵያ ሞቷልን? ጀግናው ለሀገር ኩራት ነው። ጀግና ለሀገር ኩራት ነው። ኮሎኔል በዛብህ ጴጥሮስ በ1944 ዓ.ም ተወልደው አደጉ ሱም በሀዲያ ዞን በሾኔ ወረዳ ከተወለዱ በኋላ ትምህርታቸውን ካጠናቀቁ በኋላ በሀዲያ ዞን ትምህርታቸውን ካጠናቀቁ በኋላ የኢትዮጵያ ሶማሌ ጦር ላይ ከተሳተፉት የጦር አብራሪ ጀት ላይ ከተሳተፉት ጀት አብራሪዎች አንዱ ነበሩ። በመጀመሪያም በኦጋዴን ከዛም በአይሽ ከዛም በእምነጦስ እና በሌሎች በሶማሊያ ጦር ወረራ ላይ ተስፋ ተሳትፎበታል። ከዛ በመቀጠልም በአስራ ዘጠኝ ሰባዎቹ ላይ በሶማሊያ ሞቃዲሾ ላይ አሁንም ደግሞ ታሪክ የሰራ የሀዲያ እንቁ ነው። መከራ የማይበግረው እና የሰማይ ነስር በመጨረሻም እንዲህ አለ፣ እኛ ከሞትን ተተኪ ትውልድ ይመጣል። ነገር ግን አንዲት ሀገራችን ኢትዮጵያ ከሞተች ግን ዋጋ አይኖረው። የሀገር ሉዓላዊነትን ማስጠበቅ ታማኝነትንና ልብ ሙሉነትን ይጠይቃል። እኛ ቆመን እያየን ጣላት አንዲት ስንዝር መሬት ቆርሶ መውሰድ ይቅርና ልቆምባትም አይችልም። ከሀገሬ ወዲያ ከሀገር ወዲያ ሌላ መኖሪያ ዋሻ የለንም። ሀገሬ ኩራቴ ሀገሬ ኩራቴ ስለ አዳመጣችሁኝ አመሰግናለሁ። ስለ ኮሎኔል በዛብህ ጴጥሮስ ጥልቅ ፍቅርና ክብር ስላለኝ ትንሽ ሞክሬያለሁ። ስለሳቸው ተተኪው ትውልድ ማወቅ ስላለበት ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ጀግናው ኮሎኔል በዛብህ ጴጥሮስ እንወድሃለን፣ እኛም ጀግናው ኮሎኔል በዛብህ ጴጥሮስ ነን እያላችሁ ጻፉ። የአድያ ልጆች እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። ይህንን ቪዲዮ ላይክ ማድረጋችሁን ኮሜንት ማሸብረቃችሁን የእሳቸውን ፍቅር የማውቀው በላይክ ብዛት ነውና ማናቸውን ቪዲዮን አይታችሁ ላይክ ሳታደርጉ ሼር ሳታደርጉ ኮሜንት ሳትጽፉ እንዳትወጡ። ቤተሰብ ሁኑ፣ ሰብስክራይብ አርጉ፣ ሞር ቪዲዮ እንዲደርሳችሁ። በጣም አመሰግናለሁ። ደና ሁኑ። የዚያድ ባሬን የአድሃሪውን ወታደር ደምስሰን እንደገና ደግሞ የቀሩት ከተሞቻችንን ነጻ ማውጣት ይገባናል። ይለህ ደየች በትባደዋችች አንድም ቅር የሚያሰኝ ስራ ያልሰራ ከነበሩት ውስጥ አንዱ በዛ ጴጥሮስ። የሚፈልገውን ነገር ሰርቶ ሲወጣ አይኑ የተመጣው የስራው ጸባይ በቃ እኔ ወደዋለሁ ለነፍሱ ግድ የለው ታች ድረስ ወርዶ ነው ይመታ የነበረው። የሆነ ክሱማ ጴጥሮስ ክያ በዛ የኢትዮጵያ አየር ኃይል ሲነሳ ስሙ አብሮ ይነሳል። የጦር አውሮፕላን አብራሪው በዛብህ ጴጥሮስ። በዛብህ የተወለደውና ያደገው በሃዲያ ዞን ነው። ትምህርቱም በሆሳና ከተማ ራስ አባተ ቦ ያለው ትምህርት ቤት ተከታትሏል። ጊዶንያን የተወለዱት ከዚያ በኋላ ሾኔ፣ እዚያ ነው አንደኛ ደረጃውን የተማረው ሃዲያ ዞን ውስጥ ለራሱ ለህይወቱም የሚሳሰብበት ነገር የለውምና ለጠላት ምንም ታምር ረፍት የማይሰጥ እንደሚፈልገው ካልመጣ ረግቶ የሚቀመጥ እናንተን የሚያደርግ ሰው አይደለም። ማለት አንዴ እንደውም አየር ላይ ተመቶበታል ፕሌኑ ይዘ ወረድ ይኸው ዘመዳችን እባክ ነፍስህን አድን እባክ ጥለህ ውረድ፣ በዚህ አይሰማም።